ያለ ለሚሉት አካላቶች አልወልድምም አልተወለድምም ብሎ መልስ ይሰጣል አለኝ አይ እንደሱ አይደለም ቁረይሾች የመካ መሳፍንቶች ቁረይሾች ወደ ረሱል ስለ ላ ሰለም መጥተው ሲፍለና ረበክ ያ ሙሐመድ ሲሏቸው የእኛን ነቢይ አላህ ሱብሃነሁ ወተዓላ ብዙ ጊዜ ጥያቄ ሲጠየቁ ሁሌም ቢሆን አላህ ነው መልስ የሚሰጣቸው ቀድሞ ገብቶ ማለት ነው ከዛ በኋላ ቁል አላቸው ቁል ያ ሙሐመድ ቁል ጀዋበን አላቸው፣ መልስ ስጥባቸው፣ በተጠየቅከው ጥያቄ ላይ መልስ ስጥ አላቸው እና ሱረቱ ኢክላስን አውርዶ አላህ ብሎ ማለት እሱ አንድ ነው፣ በዛቱም በስልጣኑም በምኑም አንድ ነው። ከዛ በኋላ እንደዚህ እያለን እየሄድኩኝ አላ ሶመድ የሚለው ላይ አላ ሁሉም መጠጊያ ነው የሚለው ጋር ስደርስ እንደሱ አይደለም ተፍሲሩ አላህ እኔ መናገርም ያስጠላኛል ማስገቢያም ማስወጫም የለውም ነው የሚለው አለኝ። አይ እንደዛ አይደለም እንትን ካለህ ደግሞ ተፍሲር የተፈሰረበት ካለ አምጣ ስለው አሁን ስልክ አልያዝኩም አሁን ምናምን አልያዝኩም ብሎ በዛ መልኩ እንትን አለ። እኔ ተፍሲር ጦበሪ ጃፈር ጦበሪ ያወሩበትን የፈሰሩበትን አምጥቼ ለጠፍኩለት፣ በዚህ መልኩ ቀጥፏል። አመጣለሁም ብሎ ነበረ አላመጣልኝም እስካሁን። እና አሁን ሳገኘው እዚህ ገርሞኝ ነው ይብኖ አባስ ላይ ሰሎሴ ክላስ ምዕራፍ 112 አውተርና ኢንቴሪየር እና ኤክስቴሪየር የለውም ይላል። እሱን ነው አብዛኛውን የሚጠቅሱት ማለት ነው ሰመድ የሚለውን ቃል የሚያስቀምጥበት እንትን ከዛ አንጻር ምናልባት ይሆናል። ጥያቄውን ዝም ብሎ አሁን ዱልዱም ነው ድፍን ነው ምናምን እያሉ የበሸሽቅ ነገር ያደረጉት ይብኖ አባስ ናገረ ያለው ስለዚህ ዱልዱምነት ስለ ድፍንነት ምናምን ምንም የሚናገረው ነገር የለም። ኢብኑ አባስ ነው ግን እንትኑም ራሱ ኢብኑ አባስ አለ ተብሎ የተባለው ተንዊር የሚባለው ሚቅባስ በሚባለው እንትኑ ላይ የፈሰረው ነው ያስቀመጠው ነው ኢብኑ አባስ አለ ተብሎ ነው። ሰንሰለቱ ራሱ ዘይፍ ነው። ነገር ግን እየተናገረ ያለው ስለዚህ አይነት ነገር አይበላም አይጠጣም። መብያም ማስወገጃም ምንም ነገር የለውም። ፈጣሪ እንትን የለውም። ይህ ምንድን ነው ማተር አይደለም እያለን ኢንቴሪየርም ኤክስቴሪየርም የለውም ነው እያለ ያለው ይህንን ነው ክሪስ የሚፈለግከው የነበረው። እኔ በቃ ልክ አሁን አንተ በተናገርከው ልክ የተናገርኩ ግን ችን ምንድን ነው አካል ፈጣሪ አንድ አካል ነው የሚል የለም በሚል ነው መነሻችን። አንድ አካል ነው የሚል ቁርአን አይናገርም ሀዲሱም አይናገርም። ለምሳሌ አላህ አንድ ነው ይላል እንጂ አላህ አንድ ነው አንድ አካል ነው የሚል የለም ነው መነሻቸው አለ አለ እሱ ከፈለክ ማለት ነው። እሱ አይደለም ፖይንቱ አለ ግን፣ መጀመሪያ ይንን ጨርሳ መጀመሪያ ቁል ሁወላሁ አሃድ ይላል። ሁዋ ይላል ሲንጉላር ነው ሙፍረድ ነው የሚጠቀመው ስለዚህ አለው፣ ሸክስ አለው ማለት ነው አላህ አልገባ ማለት አሁን አንተ በተናገርከው መሰረት አልገባኝም ማለቴ። መነሻችን እሱ ስለሆነ እሱን የሚያስረዳ ክፍል አለ። ለምሳሌ ሱዋኖቪች ከዚህ በፊት ይሄን ነገር አስረድቶኛል። ደሚሮ ሸክስ ሲጠቀሚሮ አላው። ለምሳሌ ስሮጣሀ ምዕራፍ ሀያ ቁጥር ሀ አስራ አራት ላይ ላኢላሃ ኢላ አና ይላል። ከእኔ በቀል ሌላ አምላክ የለም ይላል። አና የሚለው ደሚሮ ሸክስ ነው። ደሚሮ ሸክስ ማለት አንደኛ እኔ ይላል ራሱ ማለት ነው። ፐርሰንን ነው የሚያሳየው። አንደኛ ሁለተኛ ነገር ደግሞ እኔ የሚለው ደግሞ ሙፍረድ ነው። ጀመ አይደለም። ራሱ የመጣው ሲንጉላር ነው። ስለዚህ ዋን ፐርሰን ነው አላ እሱ እኛ ብሎ የሚጠቀምበት ለምንድነው? የሚለውን እመጣለሁ፣ ግን መጀመሪያ ግን ስለ ሸክስ ነው። ሸክስ አለ ወይስ የለውም? ሸክሱ አንድ ነው። ላኢላሃ ኢላ አና ዜሪዝ ኖ ጋድ ቢሳይድ ሚ ብሎ የሚያስቀምጠው ዜሪዝ ኖ ሲል አንድ ነው። ራሱ ስቲስና ይጠቀማል፣ አብሶሉት የሆነ ስቲስና ይጠቀማል። ሙጥለቅ ነው የሚጠቀመው ራሱ ስስ ነው። ኤክሰፕሽን ኢላ ብሎ አስቀምጦታል፣ ራሱን ገድቦታል። እኔ ብሎ ከእኔ ውጭ ሌላ አምላክ የለም ማንም የለም ብሎ አስቀምጧል። ስለዚህ ማንነት ያላቸው አካል የሚለውን ነገር ይገልጻል። እንዴ ታዲያ ፐርሰናው ሸክስ ደሚሮ፣ ሸክስ አደለ። አና ምንድን ነው? ደሚሮ ሸክስ አደለ ፐርሰና ፕሮና አደለም እንዴ። ነገር ግን ከእሱ ውጪ ሌላ የለም አያስብለውማ ያስብላል። እኔ ይላለ ሲንጉላር ነው አና የሚለው ሙፍረድ ነው። እሺ፣ ሙፍረድ ነው፣ ነጠላ ነው፣ ሲንጉላር ነው የመጣው አና አና በአረብኛ ውስጥ በመጀመሪያ መደብ ውስጥ ሙተከለም የሚባለው አና አለ። ሁለተኛው ነገር ደግሞ ነህኑ አለ። ነህኑ ለሁለት ነገር ይጠቀሙበታል አረቦች፣ በአረብኛ ግራመር ውስጥ ማለት ነው። ለምሳሌ ዩ ስትል አንተ፣ አንቺ፣ እናንተ ነው አይደል የምትለው ክሪስሊ፣ በአማርኛ ላይ ዩ ስትል የእንግሊዝኛው ቃል አንተ መሆን ይችላል አንቺ መሆን ይችላል እናንተ። በአረብኛ ደግሞ ነህኑ የሚለው ቃል ለሁለት ነገር ይጠቀማል። አንደኛው ታዕዚም ትጠቀምበታለህ፣ ሁለተኛው ደግሞ ጀመዕ ትጠቀምበታል። አንደኛው መልቲቲዩድ ትጠቀምበታለ። አንደኛው ደግሞ አምፕሪ ትጠቀምበታል። ለግነት ትጠቀምበታለ፣ ወይ ደግሞ ለብዜ ትጠቀምበታል። አላህ ግን አንድ ስ እንደሆነ አና የሚለው ነገር በስቲስና ሆኖ ስለመጣ ስቲስና ተጠርጎ ኤክሰፕሽናል በሆኑ ነገሮች ስለመጣ አና የሚለው ቃል ስለተጠቀመ ሙጥለቅ ሆኖ ስለመጣ ሙቀይድ ሆኖ ስላልመጣ አንድ ነው፣ አንድ ፐርሰን ነው። ታዲያ አንድ ፐርሰን ከሆነ በኋላ ለምንድን ነው ነህኑ የሚለውን የሚጠቀመው ሲባል የፈጠረውን ነገር የሰራውን ነገር ሲያመለክት ኸለቅና ጃአልና ፈአልና እና የምትለዋ ነገር የመጣችው መልቲቲዩድን ለማሳየት ሳይሆን አምፕሊቲዩድን ለማሳየት ነው፣ በግራመር ኦኬ። አላህ አልሰመድ ብሎ ኢብኑ አባስ ፈሰረው የተባለውን ሌላ ሰው፣ ኢብኑ አባስ ነው ፈሰረው ተብሎ የተጻፈው። ግን መጀመሪያ ጨርስ፣ ሌላ ሰው፣ ሌላ አረ፣ መጀመሪያ ጨርስ ይሄንን። መጀመሪያ አንድ ፐርሰንት ስለመሆኑ ነበር ያኛውን ጨርሼ ስመልስልህ ወደዚህ መጣቆይ መጀመሪያ አንድ ፐርሰንት ነው እየተነጋገርን ስለ ሸክስ ነው እየተነጋገርን። ሰመድ የሚለውን ቃል ከፈለግ ድጋሚ ላብራራል ይችላሉ። አብራር ይችላሉ። ቅድም ያለውን አሁን ድጋሚ ድጋሚ አጠይቀኝ ድጋሚ ከፈለግ አጠ አሁን ሸክስ የሚባለው ነገር ወይምደሞ ፐርሰንት ወይ ፐርሰን የሚለው ነገር ገብተህ ፐርሰን የሚለውን ነገር ሳይገባ ነው አንድ ፐርሰን ነው የሚለውን ለመግለጽ ነው እዛ ቦታ አለ አንድ ነው የሚለውን ነገር ለመግለጽ የሁሉ ሰመድ ማለት አዎ ሰመድ ክሬስሊን በጣም መሰረታዊ ችግር አለብህ። አላያስተካክልልህ ከምር የኮሚኒኬሽን ባህሬድ በጣም አለብህ፣ የተግባቦት ጋሬጣ የሚባል ነገር። የመጀመሪያ የጠየቀው ጥያቄ መለስኩልህ። ሰመድ የሚለውን ቃል አይደለም አላህ አንድ ነው ስትሉ በፐርሰንት ደረጃ አንድ ስለመሆኑ ማስረጃ አምጡ ብለ ጥያቄ ያቀረብክ ጥቅስ ሰጠው። የመጀመሪያ ቁል ሁወ ላዋሃድ የሚላለ ሁወ የሚል ነገር ይጠቀማል። ሲንጉላር ነው ሙፍረድ ነው። እሱ ራሱ እንዲቀል ብዬ ሱረት ጣሃ ምራፍ 20 ቁጥር 14 ላይ ገባውና እኔ አላህ ነኝ ከእኔ በቀር ሌላ አምላክ ማንም የለም ብሎ ይተናገረበታል። እኔ የሚለው ወይም ደግሞ አና የሚለው ቃል አናኒያን ነው የሚያሳየው፣ እኔነትን ነው። እኔነት የሚባለው ነገር ምንድነው? ሸክስ አንድ ሰው ሸክስ አለ ወይም ደግሞ አንድ ፐርሰን ፐርሰን ነው ብለ የምትለው? እኔ የሚል ነገር ሲጠቀም ነው ራሱን አይደንቲፋይ ሲያደርግ ነው፣ አይደለ እንዴ? ስለዚህ አላህም ራሱን አይደንቲፋይ ሲያደርግ ምንድን ነው? እኔ ከእኔ በቀር ብሎ ሲል ከእኔ እኔ የሚለው ቃል ሸክስን ያመለክታል። ምን የለም አለ? አምላክ የለም አለ። አሁን አንተ እኔ ብትል እኔነት ሰው ነው፣ ያንተ እኔ ሰው ነኝ ነው የምትለው። አላህ ግን እኔ አምላክ ነኝ አለ። ገብቶሃል? ምንነቱ ወይም ዛቱ አምላክ ነው። እሱ ከእኔ ሲል እኔ የሚለው ሙፍረድን ነው የሚያመለክተው ነጠላን ነው የሚያመለክተው። ሲንጉላር ነው የሚያመለክት። ሲንጉላር ምን ሲባል ሲንጉላር ፐርሰን ነው፣ ለሚሉር ሸክስ ነው የተጠቀመው። ፐርሰናል ፕሮኖን ነው የተጠቀመው። ከዚህ አንጻር አላ አንድ ፐርሰን ነው፣ ከአንድ በላይ ፐርሰን አይደለም። ይሄን ታዲያ እንደዛ ከሆነ ነህኑ የሚለውን ቃል ለምን ይጠቀማል እና የምትለዋ ነገር በእንትን ላይ በፈርስት መደብ ላይ ያደረገውን የጸጋው ምዕራፎች ላይ ለምንድን ነው የሚጠቀመው? ስንድል አምፕሊቲዩድ ለማድረግ ነው። ይሄ ከገባና ከጨረስክ በኋላ ነው። ይሄ ገብቶኛል፣ ከዚህ በኋላ ለነሳው ሜን ጥያቄ ስትል ከዛ ደግሞ ሰመድ የሚለው ቃል አላሁ ሰመድ የሚለው ቃል ሰመድ የሚለው ቃል ምን ማለት ነው የሚለው ደግሞ ማብራራት ይቻላል ማለት ነው። ግን እንደ ፌንጣ ከአንዱ ወደ አንዱ ከዘለልክ ግን አንደኛ ለአዳማጭም እራሱ ራሱ ጥሩ አይደለም፣ ለአንተም ለራሱ ጥሩ አይደለም። እኔም አንድ ፖይንት ምንድ ያወራው ከክሪስልም ጋር ምንድና ያወራው ተብዬ ብጠየቅ ራሱ ምንድ እንዳወራው ራሱ ግራ ውላ ሊገባ ይችላል። ስለዚህ አባሮች አይደለም ጨዋታ የያዝነው ትምህርት ነው። በስነስርት እያዳመጠ ያለ ሰው አለ። ስለዚህ አሁን የመጀመሪያው ላይ አንድ ነው የሚለውን አንድ ሸክስ ነው አለ ያለውን የሚለውን ጨርስና ከፈለግ ሰመድ የሚለውን በኋላ ላይ እናየዋለን። ይህን ጨርስ መጀመሪያ። እሺ ኡስታዝ አትቆጣኝና እኔ ስናገር አዳማጮች የሚገምቱኝ ግምት አለ። አንተ ደግሞ ስታስተምር እነሱም የራሳቸው የሚወስዱት የራሳቸው ግምትም አለ አሁን ከአዳማጮቹ አንጻር ሳይሆን ነገሩ ላይ ለመሞገት ግዴታ አንድ አካል የሚለውን ነገር ስንገልጽ ወይም ነው ፈጣሪ አንድ ነው የሚለውን ነገር ስንገልጽ ግዴታ አሁን አንተ ሱረቱ ጣ ላይ እየጠቀስከው እንደጠቀስከው እኔም ተመልሼ መቶ አስራ ሁለት ላይ ሱረቱ አሊ ክላስ ላይ የሚለውን ልጠቅስ እችላለሁ። ይህም በሚሆን ጊዜ እንደ ፌንጣ ዘለልክ ሊያስብለኝ ይችላል ግን አሁን አንድ የሚለው ነገር ገብተዋል ወይ? አንድ ሼክስ ነው ዋላህ የሚለው ነገር ገብተዋል ወይ? ነው እሱን ጨርስ እና ከፈለክ ወደ ጊዜ የአንተ ተወካይ ሆ እኔ ማለት እችላለሁ። እኔ የሚለው ቃላት ግዴታ የአንድን ቁጥር ወይ የአንድ አካልን ለማመልከት ብቻ እንደዛ ችል እኔ አንተ ነው ክዬ እኔ ማለት አሁን አረብኛ አረብኛውን እንደ እንትን አትቁጠረዋ እንደ አግራመር ነው። ኢቨን እንኳ በዕብራይስጥ እንኳ ራሱ የለም ራሱ የለም እንደዛ የለም። በዕብራይስጥ ላይም አምጣ ከፈለክ እኔ የሚለውን አንድ ሰው ሌሎችን አካላት ወክሎ እኔ ማለት አይችልም። ባይብሊካልም ግራውንድ የለም እንጂ በሄብሪ ግራመርም በሄብሪ ግራመርም የግሪክ ሰብትጀንትንም ሄደ ግባና ኤጎ የሚለውን ቃል ሌሎች አካላትን ወክለ ኤጎ ብለን መጠቀም ትችላለህ የሚል ነገር የለም። እንዲ አይነት ነገር የለም ራሱ አታገኝም። እንደዚ አይነት ነገር አታገኝም። እኛ እሱ ብቻ አይደለም ራሱ አላህ ለራሱ በሶስተኛ መደብ ሲጠቀም አለዚህ በሚል ነው የሚጠቀመው። አለዚህ በሚል አይጠቀምም። አለዚህ እና አለዚህ የሚለው ቃል ትርጉሙ ደሚነት ፕሮናውን ሲጠቀም ለሲንጉላር ለሙፍረድ ሲጠቀም አለዚህ ብሎ ነው የሚጠቀመው። አለዚህ ማለትና አለዚህ ማለት ልዩነት አላቸው። በዛም አላ አንድ ፐርሰን ብቻ መሆኑም መረዳት ይችላል። ብዙ ማስረጃዎችን ማቅረብ ይቻላል፣ በቁርአን ውስጥ እንደዚህ አይነት ነገሮች የሚጠቀምበት ማለት ነው። አሁን ፖይንቱ የተነሳው ምንድን ነው? አላ አንድ ፐርሰን ነው ዋን ፐርሰን ሲንጉላር ፐርሰን ነው። በሙፍረድ ነው የመጣው። አንድ ሲንጉላር ፐርሰን ነው። ለምንድን ነው ነህኑ የሚለው ወይም ደግሞ ና የሚለውን በግስ መደብ መጨረሻ ላይ የሚመጡት ብለን ስንል ያንን የሚጠቀምበት ምክንያት አምፕሊቲዩድ ለማድረግ ነው፣ መልቲቲዩድ አይደለም። ያንን ከፈለግ ሂስቶሪካል ማስረጃዎች አሉን፣ ቢብሊካል ማስረጃዎች አሉን። እንደዚ አይነት አጠቃቀም እንደሚጠቀሙ በኢትዮጵያ መሩቅ ሳትሄድ እኔ እንዴት ነው ወይድይ ስትለኝ ብቻዬን አግኝተኝ አለን ነው ምል አለው አለለ በአማርኛ አሁን በቡሪ ኪዳን አይተ እንደሆነ እግዚአብሔር እግዚአብሔር እግዚአብሔር ብሎ ይመጣና አዲስ ኪዳን ላይ ሲመጣ እግዚአብሔር በአካላት እንደተከፋፈለ አድርጎ ያስቀብጠዋል። ልናገርና ልጨርስና ከዛ ትናገራለ፣ ችግር የለውም። ይሄ ብሉይ ኪዳን ላይ እግዚአብሔር እግዚአብሔር እግዚአብሔር ተብሎ የተጠቀሰው እኔ እኔ እያለ ነው የመጣው እኔ እያለ ነው የራሱን ሲያንጸባርቅ የነበረው። ነገር ግን አዲስ ኪዳን ላይ ስትመጣ እግዚአብሔር የሚለውን ነገር በሶስት ሲከፋፍለው ታያለ። አዲስ ኪዳን ከዛ ይ እንደ በስርዓት የተቀመጠ ባይኖርም ነገር ግን መጽሐፍ ቅዱስ ላይ በተለያዩ መንገድ በተዘበራረቀ መልኩ ተቀምጧል። ምክንያቱም መጽሐፍ ቅዱስ እንደ ቁርአን በልኪዳን ላይ እኔ ብሎ ነቢያ ሲናገር የነበረው ዝምብል አዘባርቃ። ዝምብል ስዘባርቅ ለማረጃ ነው አፌ ላይ አይደለም፣ ዝም ብላ ያለ መረጃ ነው የምታወራው። ራሱ አሁን ሌላ ቦታ ላይ ሄድክ፣ አሁን ደግሞ ባይብል ላይ ሄድክ። ባይብል ላይ ብሉይ ኪዳን ላይ እኔ እያለ የሚናገረው አንድ ፐርሰን ነው ማውራት ይቻላል። ኮይዳ የመጀመሪያ የጀመርክበት አሁን ዘባርቃለ ምዘባርቀው ምንድነው? አንዴ ስለ ሰምር ታወራላ እንዴ ስለ ቁራን ታወራላ እንዴ ስለ ባይብል ታወራላ። አይደለም ግዴታ እንደ አንተ አንተን ኩስስ እያረግኩ መናገር አለብኝ? እ አክብሮት እየሰጠዋርና መናገር ያለብኝ አክብሮ ተሰጥቶ ማውራትና መዘባረቅ ይለያያልእያንኳሰጉ ሳይሆን የተለያየ ቦታ አይደለም የተለያየ ቦታ ይለ አንድ ሚሊዮን አላህን ሳጨርስ ባይብል ላይ ገባ ሁበባይብሊካል ማስረጃ ልመጣል ኑ ስታዝ ቁርኣን ላይ ከአንድ በላይ ፐርሰን ነው አልክ። አይደለምቆይጨርስ ቁርኣን ላይ ጨርሳ፣ ባይብሊካል ላይ በኋላ ላይ ትመጣለ። ግን አሁን ቁርኣን ላይ አላህ እኔ ሲል አንድ ፐርሰንት ነው የሚያመለክተው ብዬ አለው። አስቸጋሪ ሰው በጣም ነው ነው ፊት በጣም በጣም በጣም ነው ፊት። ሌላ ጊዜ የዛሬውን ይቅርታ አድርግልኝና እስቲ ሌላ ጊዜ ለመረጋጋት እሞክራለሁ። ሌላ ጊዜማ ማን እድሉን ሲሰጥ ማንም ከዚህ በኋላ ማንም እድሉን አይሰጥ። በቃ ችግር የለውም። አላገኝ አንድ ቀን ወይ በአካል ላገኝ ይችላሉ ፈጣሪ ካለ። አንተ ለእንጨት ፈለጣ ነው የምትሆነው እንጂ ለውይይት አትሆንም። ችግር የለውም እንደፈለክ የትኛው ፖዚሽን ስጠኝ። እንጨት ሄድና ፈለጥ፣ ለእንትናት ለውይይት አትሆንም።

እንጂ አይተህ ከሆነ ቢብሊካሊ እንዴት ነው እግዚአብሔር ጌታ አለው። ጌታ ካለው የእግዚአብሔር ጌታ ማን ነው? ለክርስቲያንብለት ኡስማን ደግሞ ምን እንዳለ ታውቃለህ? ኡስማንን ወዲያው ሲያስቀይ ሰው ጌታ የተባለው ማን ነው? ጌታ የተባለው ማነው? ብሎ ደግሞ አለው። ሌላ ፖይንታችን ጌታ የሚለው ማን ነው ነው ፖይንታችን የነበረው ዳዊት ነው ወይስ አብ ነው ነው የሚለው ምን ያህል ኡስማንን ሊሸውደው ፈልጎ ነበር አዎ ትክክል በዓላማ ነው እኮ እንቅስቃሴያቸው በዓላማ ነው ኡስታዝ እንትንም አላቸው ምክክር አላቸው እና ለዛ ነው ከዛ እብራውያን ላይ እብራውያን አንድ ስምንት ላይ ያለው አለ አይደል ወደዛ ለመሄድ ነው በቀጥታ እግዚአብሔር ኢየሱስን አምላኬ ብሎታል ወደሚል እንትን ለመሄድ ነው እና ያሳዝናል የመጨረሻ ይሄ ደግሞ የባሰ ደነዝ ነው ድንዝ ያለ ነገር ነው የደነዘ ቢላዋ ማለት ነው። በነገራችን ላይ ግን ኡስታዝ እንትን ላይ መዝሙር ላይ ያለው ጌታ ጌታዬን የሚለው ዳዊት ለሰለሞን አይደለም። እንደዛ ጋ ያለው አይሁዶች ሌላ የተለያየ ነገር የሚሉት ነገር አለ። ግን ያው ለመሲሁ ነው በሚለውን እንይዘዋለን እኛ እንደ ደብል ፕሮፌሲ ሆኖ ነው የሚመጣው ወይስ እዛ ጋ ያለው አረ ሌላም አብርሃምን ነውም የሚለዋሉ ምንድን ነው ጌታ ጌታዬን ባረከው ይሌል? እሱን ጥቅስን የሚያመጡልህ ጌታ ጌታዬን ማንን ባረከው? ማ ማንን ነው የባረከው? የአዌይ ጌታዬን ባረከው ይላል። ማንን ነው የባረከው? ኢየሱስን ማለት ነው ወይም ሰለሞንን? እዛ ጋር ባረከው አብርሃም አብርሃም አብርሃም አብርሃም ኤሌዘር ምን አለ? ዘፍጥረት 24 35 ላይ እግዚአብሔር ጌታዬን ባረከው ይላል። ልክ በተመሳሳይ ማለት ነው። ጌታ ጌታዬን እጅግ ባደረገው ይላል። እንግሊዝኛው ላይ ብትመለከተው ጌታ ጌታዬን ነው የሚለው። እንግሊዝኛው ላይ ብትመለከተው ዘሎርድ ሃዝ ብሬስድ ማይ ማስተር ብሎ ነው የሚያስቀምጠው። ጌታ ጌታዬን። እንግዲህ ሰብት ጀንቱ ላይ ብትመለከተው ተመሳሳይ ነው እና ስለ አብርሃም ነው የሚያወሩ የሚለዋሉ፣ ስለ ሰለሞን ነው የሚለዋሉ፣ አይ ስለ መሲሁ ነው ብሎ የሚያወራዋል። ራባዮቹ የተለያየ አተረጓጓም ነው ያላቸው፣ ወጥ የሆነ ነገር የላቸውም። ስለዚህ ስለ ሰለሞን እንዴት ሊሆን ይችላል? ሰለሞን እኮ የዳዊት ልጅ ነው። ስለዚህ ሰለሞን ልጁን መቼም ጌታ ያደረገው ኮንፍሊክት ይፈጥራል ብዬ አስባለሁ። ጌታ መባል እኮ ምንም ማረከውን ዘብጥረተ አስራ ስምንት አስራ ሁለት ላይ ሳራ አብርሃምን አዶኒ ትለው ነበረ ጌታ ትለው ነበረ። ወይም ደግሞ ኤሌዘር አብርሃምን ዘብጥረት ሃያ አራት ሰላሳ አምስት ላይ ጌታዬ ይለው ነበር አይደል። ጌታዬ ሲለው ምንድን ነው? ኦንቶሎጂካል ልዩነት አላቸው ወይስ የደረጃ ልዩነት ነው? ካራክተሩ ሀይ ነው፣ ካራክተሩ ሀይ ነው እኮ አብርሃም ጋራ ኢብራሂም ጋራ ካራክተሩ ሀይ ነው እኮ። ግን ልዩነታቸው ምንድን ነው? ሜታፊዚካል ዲፈረንስ ነው ወይስ ኦንቶሎጂካል ዲፈረንስ ነው ያላቸው? ኖ ሜታፊዚካል፣ ሀው ከም ሀው ከም ሜታፊዚካል ማለት የደረጃ ልዩነት ነው ያላቸው እንጂ የባህሪ ልዩነት የላቸውም። የግብር ልዩነታቸው ፈንክሽናል ፈንክሽናል ልክ እንደዛ ማለት ነው። እዚህ ጋ ያለው ዳዊት ልጁን ሰለሞን ከእሱ የበለጠ እንትን ፈንክሽን ሊኖረው ይችላል፣ በግብር ሊበልጠው ይችላል። እስቲ ትንሽ ሂድበት። እኔ እዚህ ጋራ እኔም ኮንፍሮንት ላደረግ ነው፣ አባቱን በምን ይበልጣል በሚለው ነው። አዎ በደረጃ ዳዊት የዳዊት ልጅ ነው አይደል መሲው ሆኖ ስለሱሌይማን የዳዊት ልጅ ነው፣ መሲሁም የዳዊት ልጅ ነው። ግን ይሄኛው ዳይሬክትሊ ፊዚካሊም ልጁ ነው። ልጅ ለአባቱ ከታች ይሆናል እንጂ ከላይ እንዴት ሊመጣ ይችላል በሚለው ነው እኮ ኦንቶሎጂካል አይደለም፣ ሜታፊዚካል ነው አልኩ። ሳራ አብርሃምን እንደዛ ስትለው ጌታ ስትለው የምን ጉዳይ ነው? ጉዳዩ ኦንቶሎጂካል ነው? ጉዳዩ ሳራ ሰቦርዲኔሽን ነው ብዬ በወስደው ስልጣን ከሰጠ ሰቦርዲኔት ማድረግ ለምንድ ነው ማትችልበት ምክንያት ምንድን ነው? ዴፊኔትሊ እኮ በእድሜ ትልቅ ኤሌዘር ነው። ኤሌዘር ከበለጠ ለምንድነው ታናሹን ጌታ ኦንቶሎጂካል ነው ወይስ ፈንክሽናል ነው? ፋንክሽናል ነውክሽን በ በዚህ ሂሳብ ማየት ትችላል። ምክንያቱም የተሰጠው ስልጣን ሞር ከፍ ሊያደርገው ይችላል። በዚህ ይስማማል። ሊያደርገው ይችላልብለዚሁ ለምሳሌ ማለት ነው። አሁን በእኛና በእናንተ መካከል አሁን እዚህ ጋር አሁን ፈንክሽናል ነው። ኦንቶሎጂካሊ ልዩነት የለንም። አንተም ሰው ነህ፣ እኔም ሰው ነኝ። ግን ምናልባት አለቃ የሆኑ ሰዎች የሉ? መስሪያ ቤት ውስጥ እኮ አለቃ የሆኑ ሰዎች አሉ ቤት ውስጥ ያሉ አርባ ቤቱ ስልሳ ቤት ውስጥ ያሉትን አለቃ ሊሆኑ ይችላሉ። ቢሮ ላይ ተቀመጠው አለቃ ሆኖ ሊያዛቸው ይችላል። ሰቦርኔሽን ናቸው ፈንክሽን ሰቦርኔሽን ነው ወይ ኦንቶሎጂካል ሰቦርኔሽን ነው። ስለዚህ ከዛ አንጻር ነው የሚታየው ማለት ነው። ሹክረን አሪፍ ትምህርት። ምክንያቱም እኔ ራሴ ኮንፍሮንት ላደረግ ፈልኩ። ምክንያቱም እኔ የሄድኩበት መንገድ አባት በሚለው ነው አባት በሚለው ነው፣ ግን ያው ፋንክሽናሊ ሰለሞን ሊበልጥ ይችላል። እውነት ነው ደግሞ የሚበልጥ ነበር። የሚገርም ነው ኡስታዝ። እስኪ ዕብራውያን አንድ ስምንትን እስኪ ትንሽ ሄደበት እሱ ላይ ካልደከመህ ወይ መውጣት ካላሰብ ጊዜ ካለ። አንድ ስምንት ምንድን ነው የፈለግከው? ያው ስለ ልጁ ግን አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል ሲል እዚህ ጋር አምላክ ሆይ ብሎ የሚናገረው አብ ነው ወይም እግዚአብሔር ነው። ኢየሱስን አይልማ እንደዛ። ስለ ልጁ ግን ማለት ስለ ልጁ እነሱ የመሰላቸው ሂሰን ቢሆን ነው በራ ስለ አብ ስለ ወልድ ነው አባውት ዘሰን ነው የሚለው ስለ ወልድ ግን ነው የሚለው ግዙ ስለ ወልድ ግን ሲናገር ጸሐፊው ማለት ነው ጥቅስ እኮ ነው ስለ ወልድ ግን ይላል። የሚለው ጥቅስን ነው ይላል የሚለው መጽሐፉን ነው ይላል እያለም ስለ እነዚህ ነገር ይላል። መጽሐፍ እንደዚህ ይላል ተብሎ እንደሚጠቀሰው መጽሐፍ የሚለውን እየጠቀሰ ነው ያለው እንጂ አብ ስለ ወልድ እየተናገረ ነው የሚለው ነገር አይደለም። እግዚአብሔር አምላክህ ከባልንጀሮችህ ይልቅ በደስታ ዘይት ቀባ እያለ ያለው ጥቅስ ነው። ከብሉይ ኪዳን ላይ የነበሩ ጥቅሶች ይላል እየተባለ መጽሐፍ ነው እየተጠቀሰ ያለው እንጂ አብ ወልድን እንደዛ እያለው ነው ማለት አይደለም። ስለዚህ አምላክ ሆይ የሚለው ተናጋሪ ማን ነው እዚህ ጋ ማለት ነው? አምላክ ሆይ ከመዝሙረ ዳዊት የተወሰደው ልቤ መልካምን ነገር አፈለቀ እኔ ሥራዬን ለንጉስ እንናገራለሁ አለ የመዘመራን አለቃዎች ናቸው ያሉት አይደል የቆሬ ልጆች ናቸው እኮ ያሉት ልቤ መልካም ነገርን አፈለቀ አለ ማነው ልቤ መልካም ነገርን አፈለቀ የሚለው አብ ነው ሥራዬን ስለ ንጉስ እናገራለሁ ይላል ባዩ ጸሐፊ ነው የመዝሙረ ዳዊት ጸሐፊው ነው እንደዛ እየተናገረ ያለው እንጂ አብ አይደለም እንደዛ እየተናገረ ያለው ሌላ ደግሞ ሌላ ሙግትም አለ። ምናልባት ሰምታችሁት እንደሆነ አላቅም። ራሱ የአንተ ዙፋን የሚል ነገር አለ መዝሙር ላይ አርባ አምስት ስድስት ላይ አምላክ ከዘላለም እስከዘላለም ዙፋን ነው ብለው የተረጎሙት አሉ። ኪሴ ዙፋን ኪሴ ሃ ኤሎሂም የአንተ ዙፋን አምላክ ነው ማለት ነው። ኪሴ ሃ ኤሎሂም ኦላም ቫአድ ይላል አምላክ ከዘላለም እስከዘላለም ዙፋን ነው። እንዲህ ብለው የተረጎሙ አሉ። ሪቫይድ ስታንዳርድ ሪቫይድ እንግሊሽ ቨርዥን ራሱ ሪቪ እንደዛ ነው ያስቀመጠው አምላክ ከዘላለም እስከዘላለም የአንተ ዙፋን ነው። ጋዲ ዚዩር ስሮን ፎርቨር ኤቨር ብሎ አስቀምጠውታል። በዳጉ ላይም እንደዛ ነው ያስቀምጠው። ሌላ ተመሳሳይ ትርጉም አለ። አምላክ ዙፋን ከአምላክ ነው ብሎም የተረጎሙታል። መዝሙር ስለዚህ አምላክ ለዘላለም ባረከ። ኤሎሂም ባረከ አለ፣ ባራኪው አምላክ አለ፣ ተባራኪው ደግሞ መሲው አለ። መዝሙር አርባምስት ሰባት ላይም ከባለንጀሮች ይልቅ አምላክ አምላክ የደስታ ዘይት ቀባ የአንተ ዙፋን የአምላክ ዙፋን ነው። አንደኛ ዜና መዋል ምዕራፍ 29 ቁጥር 23 ላይ ሰለሞን በአባቱ በዳዊት ፋንታ በያህዌ ዙፋን ላይ ተቀመጠ ይላል። አንደኛ ዜና መዋል ምዕራፍ 28 ቁጥር 5 ላይም በያህዌ መንግስት ዙፋን ላይ ተቀምጦ በእስራኤል ላይ ይነግስ ዘንድ ልጅን ሰለሞንን መርጦታልና። ሰለሞን በአባቱ በዳዊት ዙፋን በያህዌ ፋንታ ከተቀመጠ መሲሁ የሚቀመጥበት ዙፋን ራሱ የዳዊት ዙፋን ነው። ለዛ ነው ሉቃስ 1:32 ላይ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋልና ስለዚህ የአንተ ዙፋን የአምላክ ዙፋን ነው ማለት ምንጩ እንደዛ ነው ማለት ነው። ለምሳሌ ይህን ጥቅስ የያዘው ውስጤ ኦሪት ዘውልቁ ምራፍ 18 ቁጥር 20 ላይ አሁን እንደዛ ከሆነ አምላክ እንዴት ዙፋን ይሆናል ብሎ ጥያቄ ያቀርባሉ። ኦሪት ዘውልቁ ምራፍ 18 ቁጥር 20 ላይ ምንድነው ነው የሚለው? የሀዌ ምናሌላን በእስራኤል ልጆች መካከል ርስት እኔ ነኝ አለ። ማን እኔ ነኝ አለ? ዘው ዘውልቁ ስንት ነበር ያልከኝ? እያወጣሁኝ ከዛ ሀያ አንድ ላይ ስትመለከተው ለሌሎች ልጆች ነው በመገናኛ ድንኳን አገልግሎት ስለሚያገለግሉ የእስራኤል ልጆች አስራት ርስት አድርግ የሰጠቻቸዋለዋል ምን ነው የሰጠው? አስራትን፣ አስራትን ምን አድርግ ያለ? ርስት አድርጎ ማን ነው ርስት ገንዘቡ ነው እርስት ወይስ ራሱ አምላክ ነው? ያው የእርስት ነኝ ሲል የርስቱ ባለቤት እኔ ለማለት ፈልጎ ነው ወይስ እርስት የሚባለው ከመቶ አስር የሚሰጠው ገንዘብ ነኝ እያለ ነው ያለው ብለህ ጥያቄ ጠይቃቸዋለሁ። አይ እርስት ነኝ ሲል የእርስቱ ባለቤት እኔ ማለቱ ነው ካሉ አምላክ ያንተ ዙፋን ነው ሲባልም አምላክ ዙፋን ነው ሲባል የዙፋኑ ምንጭ ነው ማለት ነው ብሎ ነው የተረጎሙት። በዚህ መልኩ ነው ያስቀመጡት ማለት ነው የሀዌ ርስ ነኝ ብሎ ነው ያስቀመጡት። ብራያን አንድ ስምንት ላይም የግሪክ ሰብትጀንት ላይም አዲስ ኪዳን ግሪክ ኮይኔም እንደዛ ነው። ሆትሮንስ ይላል፣ ዙፋኑ ይላል ሆትሮንስ ሱ ሆቴዎስ፣ የአንተ ዙፋን አምላክ ነው ብሎ ነው ያስቀምጡ ሆትሮንስ ሱ ሆቴዎስ ኤስቶን አዮና ቱ አዮኖስ ብሎ ያስቀም፣ አምላክ ከዘላለም እስከ ዘላለም ዙፋን ነው። ጀምስ ሞፋት ቴስታመንት ላይ የሚያስቀምጡት እንደዛ ነው ጋዲዝ ዩር ስሮን ፎር ኤቨር ኤን ኤቨር ብሎ ያስቀመጡት በያንግተን ስቴቨንም እንደዛ ነው ያስቀምጠው ኤድጋርድም እንደዛ ነው ያስቀምጠው ብዙ የእንግሊዝኛ ትርጉሞች እንደዛ ነው የሚያስቀምጡት ራሱ ማለት ነው አምላክ ያንተ ዙፋን ነው የትኛው አምላክ እግዚአብሔር አምላክ በደስታ ዘይት ይቀባ ርም ነው ሚገርም ነው አሪፍ ሙግት ናት እቺ በደንብ በቃ እጅ ማሰጫ እንትናት በተመሳሳይ አምላክ እግዚአብሔር እሳት ነውና፣ እግዚአብሔር መንፈስ ነው የሚለውን ቃላቶች። እግዚአብሔር መንፈስ ነው ሲሉ ኖርማሊ መንፈስ አድርገው ይወስዳሉ። እግዚአብሔር እሳት ነው የሚለውን ደግሞ በቀጥታ አይወስዱም። ይሄስ ሙግት እንዴት ነው ኡስታዝ? አብራውያን 12 29 ላይ እንደዛ ይላል። አምላክ እሳት ነው ይላል የሚባል እሳት ነው ይላል። ስለዚህ እሳት ነው ሲባል ቃል በቃል አንተና ይሉም ብርሃን ነው ሲባል ቃል በቃል ብርሃን ወስዶ አንደኛ ያነስ መልእክት ምዕራፍ 1 ቁጥር 5 ላይም እንደዛ ነው እግዚአብሔር ብርሃን ነው ይላል። ስለ ሃይድሮጂንና ስለ ሂሊየም፣ ስለ አርገን ነው የሚያወራው፣ ስለ ክበብ ስላለው በጣም እሳት ነው ሲባል ስለ ፍሌም የሚባለው ስለ ኩል ስለሚባለው፣ ስለ ካርበን እና ስለ ፕላዝማ ነው እያወራ ያለው። ዕብራውያን 12 29 ላይ እግዚአብሔር እሳት ነው ይላል። እሳት የሚለውን ቃል በቃል እሳት አይደለም ምሳሌ አነጋገር ነው ካሉ ዮሐንስ ወንጌል 24 ላይ እግዚአብሔር መንፈስ ነው ሲል መንፈስ ነው ሲባል መላእክትም መንፈስ ናቸው። ዕብራውያን 1 14 ላይ መናፍስት ይላቸዋል። መላእክቶች መናፍስት ናቸው ይላል። ዕብራውያን አንድ ሰባት ላይ ማለለ የመንፈስ ብዙ ቁጥር መናፍስት ነው። መላእክትም መንፈስ ነው። ገብርኤል መንፈስ ነው። ሚካኤል መንፈስ ነው። ስለዚህ ኦንቶሎጂካል ነው ወይ ኦንቶሎጂካል እግዚአብሔር መንፈስ ነው ሲባል ኦንቶሎጂካሊ አዎ እግዚአብሔር ምንድን ነው ስትል፣ ስንል አምላክ ነው ብለን ነው የምትለው። ምንድን ነው ስትል፣ መለኮት ነው ነው የምትለው። መለኮት ከሆነ ማንም ያጋረውም። ግን እግዚአብሔር ምንድን ነው ስትል፣ መንፈስ ነው ካልክ መንፈስ የሚለው ነገር ምንነቱ ከሆነ በምንነት ደግሞ የሚጋሩት ብዙ ምነቶች አሉ። መላእክቶችም መንፈስ ናቸው። አይ መንፈስ የሚለው ነገር ረቂቅና መጦቅ ማለት ነው ከተባለ ይበል የሚያስበል ነው ይሁን የሚያስበል ነው። እሳት ሲባል ደግሞ ፈራጅነቱን የሚያሳየው ዕብራውያን 12 29 ላይ እግዚአብሔር እሳት ነው ይላል። ግን ሊትራሊ እሳት ነው ወይ? ስለ ኩል ነው ወይ? ስለሚያወራው ስለ ፍሌም ነው ወይ? የሚያወራው ስለ ካርበን ነው ወይ? የሚያወራው ስለ ፕላዝማ ነው ወይ? እያወራ ያለው አይ እሳት ሲል ትርጉም አለው ካሉ መንፈስም የሚለው ረቂቅና መጡቅ የሚለው ነው የሚያሳየው። አላህ ደግሞ ረቂቁ ተብሏል። ስረቱ ላና መራፍ ስድስት ቁጥር አንድ መቶ ሶስት ላይ ረቂቅና ውስጥ ታዋቂው ተብሏል። ስለዚህ በዛ መሄድ ትችላል። ድንጋይም ነው ይላል እግዚአብሔር ድንጋይም ነው የሚል አለ መዝሙር ላይ ዘዳግም ሰላሳ ሁለት አራት ላይ እርሱ አምላክ ነው የሚለውን እንግሊዝኛው አለት ነው ብሎ ነው ያስቀመጠው ሮክ ነው ራይስጡም ሮክ ነው አለት ነው ድንጋይ ነው ተብሏል ድንጋይ ነው ሲባል ሊተራሊ ድንጋይ አይደለም ሴዲሜንተሪ ሮክስ የሚባል አይደለም ሴዲሜንተሪ ሮክስ ኢግኖስ ሮክስ ምናምን የሚባሉ የድንጋይ ታይፖች አሉ በጂኦሎጂ እሱን ነው ወይ ነው ጥያቄው አይ አይደለም አይደለም ካሉ እንግዲያ ውስጥ ድንጋይ ሲል መሸሸጊያ መጠጊያ መሆኑን ነው የሚያሳየው ካሉ፣ እንግዲህ ይበል የሚያስብል ነው። አንደኛው ነስ መልእክት አንድ አራት ላይ ደግሞ ብርሃን ነው ይላል። ብርሃን ነው ይላል፣ አብሪ ነው ለማለት አዋቂ ነው ለማለት ነው የሚመጣው። ዳ ሁለት ሀያ ሁለት ላይ ደግሞ ብርሃን በእርሱ ዘንድ ነው ይላል። እውቀት ብርሃን እውቀት የሚያየምትን ይላል። እሱ አዋቂ ነው እውቀት የሚባል ባህሪ ያለው ራእይ ደስ የሚል እንትን ነው። ዛዛ ከላ ኡስታዝ ሴናን ላናግራት አንዴ ኡስታዝ ከሰለመ ጀምሮ አላገኘኋትም። እንደው አናግራት ሰላም አለይኩም ሴና፣ እንዴት ነሽ?